በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ውድ የኪሩብቲው ተከታታዮች እንኳን ለእናታችን ቅድስት ድንግል ማርያም መታሰቢያ በዓል በሰላም አደረሳችሁ። የስላሴዎች ቸርነት የድንግል ማርያም ምልጃና ጸሎት የመላእክት ተራዳይነት የቅዱሳን በረከትና ረድኤት ከሁላችን ጋር ይሁን። ነሆ በዛሬው ዕለት በአስራ ሁለተኛው መቶ ክፍለ ዘመን ስለተመሰረተችና የእመቤታችን ቅድስት ድንግል ማርያም ለታላቁ ጻድቅ ንጉሥ ቅዱስ ላሊበላና ለአባታችን አቡነ ገብረ መንፈስ ቅዱስ ልጅ ልጇ ወዳጇ ችሩ መድኃኔ ዓለምን ታቅፋ መላእክት ሲወጡና ሲወርዱ በራእይ ታይታቸው በቅዱስ ላሊበላ እጅ ከአንድ አለት ተፈልፍላ የተሰራች እንዲሁም የጌታችንና የመድኃኒታችን ኢየሱስ ክርስቶስ የተሰቀለበት ክቡር መስቀል ለሰባት ቀናት ያረፈባትና የባረካት እጅግ ጥንታዊትና ታሪካዊት የደብረ ምህረት አዳዲ ቅድስት ድንግል ማርያም ገዳምን እንሆ ከብዙ በጥቂቱ ወደ እናንተ እናደርሳለን። እግዚአብሔር በወደደ መጠን እንሆ በማስከተልም ይህቺ ቀን የእመቤታችን መታሰቢያ ቀን እንደመሆኗ በተአምረ ማርያም ከተጻፉት ተአምራት አንዱን ወደ እናንተ እናቀርባለን። አቤቱ አሁንም የስላሴዎች ቸርነት የወላዲታ አምላክ ምልጃና ጸሎት የመላእክት ተረዳይነት የቅዱሳን በረከትና ረድኤት ከሁላችን ጋር ይሁን። አስራ ሁለተኛው መቶ ክፍለ ዘመን ኢትዮጵያ ሀገራችን ክህነትን ከንግስና ንግስናን ከክህነት በአንድ አስተባብሮ በያዘ ጻድቅ ንጉስ የምትተዳደርበት ደግ ዘመን። በዚህ ዘመን ታላቁ አባታችን አቡነ ገብረ መንፈስ ቅዱስ ስልሳ አናብርትና ስልሳ አናብስ ተከትሏቸው በቅዱስ ገብርኤል አማካኝነት ወደ ሀገራችን ኢትዮጵያ የገቡበት ዘመን ነው። አባታችን አቡነ ገብረ መንፈስ ቅዱስ የኢትዮጵያ ምድር ከረገጡ በኋላ የሃይማኖታችን መሰረት ወደ ሆነችው ታላቂቱ አክሱም ታቦተ ጽዮንን ለመሳለምና ለመባረክ ሄደው ነበርና ከዚያ ሲመለሱ ወደ ላስታ ሩሃ በማቅናት ከጻድቁ ንጉስ ላሊበላ ተገናኙ። ታላቁም ንጉስ አባታችን አቡነ ገብረ መንፈስ ቅዱስን በጸጋ እግዚአብሔር ተሸፍነው አናብስትና አናብርት እንደ ሎሌ ሲያገለግሏቸው ባየ ጊዜ ታላቅ አባት መሆናቸውን ተረድቶ አባ ከእኔ ጋር በዚህ ሆነው ለኢትዮጵያ ሕዝብ ይጸልሏቸው ብሎ በቀድሞዋ ሩሃ በአሁኗ ላስታ እንዲቀመጡ ጠየቃቸው። ነገር ግን ቅዱስ አባታችን ፍላጎታቸው በደቡባ ኢትዮጵያ በምትገኘው የደብረ ታቦር አምሳል በሆነች በታላቂቷ ዝቋሏ ተራራ ላይ በጸሎት ተወስኖ መኖር ስለነበር ወደ ዝቋላ ተጓዙ። ከጥቂት ዓመታት በኋላም ንጉስ ላሊበላ ከቅዱስ አባታችን ከአቡነ ገብረ መንፈስ ቅዱስ ውራኬ ለመቀበል ወደ ዝቋላ ገዳም ሄደ። ሁለቱ ቅዱሳን የዝቋላን ገዳም በመጎብኘት ላይ እንዳሉ በዘፍጥረት 21 አስራ ሁለት ላይ የያዕቆብ ወደ ሎዛ ሲጓዝ የወርቅ የብርሃን መሰላል ከምድር እስከ ሰማይ ተዘርግቶ በላዩ ንጉሥ ተቀምጦበት መላእክት ሲወጡበት ሲወርዱባት እንዳየ ሁሉ ከዚህ ቋላ ገዳም በስተ ምዕራብ አቅጣጫ አሁን የአዳዲ ቅድስት ማርያም ቤተ ክርስቲያን ከታነጸችበት ቦታ ላይ የብርሃን ድንኳን ተተክሎ የብርሃን ድባብ ተዘርግቶ እመቤታችን ቅድስት ድንግል ማርያም በላዩ ላይ ልጇን ታቅፋ መላእክት በነጭ ርግብ አምሳል ለተልእኮ ሲወጡ ሲወርዱ ለሁለቱ ቅዱሳንና እነሱን ይከተሉ ለነበሩ በዝቋላ ተራራ ስር ለሚኖሩ የኦሮሞ ብሔረሰብ ተወላጆች ተገለጸችላቸው። እነዚያ በነጭ እርግብ አምሳል የሚወጡና የሚወርዱን መላእክት የተመለከቱ ኦሮሞዎች ለአባታችን አቡነ ገብረ መንፈስ ቅዱስን ኤቦ አዲ አዲን ሱን ማሊ ብለው ጠየቋቸው። አቡነ ገብረ መንፈስ ቅዱስም አቦ የሚለውን መጠሪያ ስም ከዚህ እንዳገኙ ይነገራል። ለተጠየቁትም ጥያቄ ሲመልሱ እነዚያ ነጭ ርግብ መስሏችሁ መላእክት ናቸው። የሚወጡትና የሚወርዱትም ለተልእኮ ነው። በዚያ ቦታ ቅዱሳን በዓት መስርተው ይኖራሉ። ስለዚህ በሀገር እንደሰራው ሁሉ በዚያ ቦታ ላይ ቤተ ክርስቲያንን አንጽ ብለው ለቅዱስ ላሊበላ ነገሩት። ለቅዱስ ላሊበላ ደግሞ በዚያ ወቅት ልዩ ምስጢር ተገለጠለት። ምስጢሩም እንዲህ ነው፦ ዳዊትና ናታን ስለ ቤተ መቅደስ መታነጽ ሱባኤ ሲገቡ ለናታን የቤተ መቅደስ መታነጽ በዳዊት ሳይሆን በልጁ ሰለሞን እንደሚሆን ሲገለጽለት ለዳዊት የተለየ ድንቅ ምስጢር ተገለጸለት፣ ስለ ክርስቶስ ሰው ሆኖ መገለጽ በማየቱ ናሁ ሰማናሁ ናሁ በኤፍራታ ብሎ እንደተናገረው ሁሉ ለቅዱስ ላሊበላም እንደዚሁ የተለየ ድንቅ የሆነ ምስጢር ስለተገለጸለት ዛቲ መካን ደብረ አዴር ደብረ ማህደር ትርጓሚዋም፣ ያች ቦታ የእመቤታችን ማደሪያ ናት በማለት እመቤታችን በዘመነ ስደቷ በዚያ አርፋ ጸለያባታለች። በዚያ ያሉ ቅዱሳንም ይህንን ፈለግ ተከትለው ነው በአት መስርተው የሚኖሩ ብሎ ተናገረ። ይህንን ቃል በተገለጸለት ቅዝበት እንደተናገረ ውሎ ሳያድር ወደዚያ ስፍራ ተጉዞ ህንፃ ቤተ ክርስቲያኗን ከአንድ አለት ፈልፍሎ ማነጽ ጀመረ። ይህችን ህንፃ ቤተ ክርስቲያን ሰርቶ ሳይፈጽም በራእይ ጊዜ ረፍት ደርሷል፣ ወደ ሀገር ግባ ተብሎ ስለተነገረው ታወተ ማርያምን አስገብቶ ቅዳሴ ቤቷን አክብሮ ካህን መድቦ ወደ ሀገሩ ላስታ መመለሱን ግሸን ደብረ ከርቤ የሚገኘው መጽሐፈ ጤፉት ያስረዳል። ይህች ቤተ ክርስቲያን ለቅዱስ ላሊበላ የመጨረሻ ስራው ነች። በግሼን ደብረ ከርቤ በሚገኘው በዚህ መጽሐፈ ጽሑፍት ላይ አፄ ዘራ ያዕቆብ ከኢየሩሳሌም ያስመጡት የጌታችን የመድኃኒታችን ኢየሱስ ክርስቶስ ብርሃነ መስቀል እዚያች በደብረ አዴራ በተባለችው አዳዲ ማርያም ቤተ ክርስቲያን ለሰባት ቀናት እንዳረፈና ቦታውን እንደባረከ ተጽፎ ይገኛል። የአዳዲ ማርያም ቤተ ክርስቲያን አስር በሮችና ሃያ አራት መስኮቶች አሏት። ምሳሌያዊ ትርጓሚያቸውም አስሩ በሮች የአስሩ ትእዛዛት ኦሪት ሲሆኑ 24ቱ መስኮቶች የ24ቱ ካህናት ሰማያዊ ምሳሌዎች ናቸው። የቤተክርስቲያኑ ስፋት ውስጥ ለውስጥ 18 በ18 ሜትር ሲሆን በዚህች ደብር በ18 ኛው መቶ ክፍለ ዘመን የተጻፉ የብራና መጽሐፍት፣ ጥንታዊ ስዕሎችና አልባሳት፣ ከከበሩ ማዕድናት የተሰሩ ልዩ ልዩ ንዋያ ቅዱሳት በቅርስነት ተመዝግበው በቤተ ክርስቲያኑ ግምጃቤ በጥንቃቄ ተጠም ተቀምጠው ይገኛሉ። የአዳዲ ማርያም ቤተ ክርስቲያን ህንጻዋ በንጉስ ላሊበላ ከተመሰረተበት ጊዜ አንስቶ እስከ 15ኛው መቶ ክፍለ ዘመን እስከ ግራይ መሐመድ ወረራ ድረስ መንፈሳዊ አገልግሎት ሲሰጥበት ቆይቷል። ግራይ መሐመድ ቤተ ክርስቲያኒቱን ለማጥፋት ወደ ስፍራው በመሄድ ቤተ ክርስቲያኒቱን ለማጥፋት ወደ ስፍራው በመጣ ተንቀሳቀሰ፣ ጊዜ በጊዜው የነበሩ ካህናትና ታቦተ ሕጉን ነዋያ ቅዱሳትን ይዘው ወደ ዘዋይ 44 ገዳማት ሲሸሹ ግራኝ ቤተ ክርስቲያኒቱን ለማቃጠል ቢሞክር እግዚአብሔር መላ ስለከለከለው ቤተ ክርስቲያኗን ሳያቃጥላት በድንጋይ አሽጎ ሄዷል። በዚህ ምክንያት ክርስቲያኖችን ቦታውን ለቀው ስለ ሸሹና ካህናትም ስላልነበሩ ለ300 ዓመታት ያህል መንፈሳዊ አገልግሎት ተቋርጦ ኖሮ ይሁን እንጂ ጊዜ ገቢር ለእግዚአብሔር እንደተባለው ሁሉ በ688 ዓ ም ከዳግማዊ አጼ ምኒልክ ሀገር እንዲያቀኑ ወደዚህ ስፍራ የተላኩ የንጉሥ ባለሟል የነበሩ ግራዝማች ወልደ ጊዮርጊስ የሚባሉ አገረ ገዢ አሁን ያለችውን ታቦተ ማርያም ከተጉለታች ዋሻ ማርያም አስመጥተው አዋሽ ኮምቦልቻ ስሙ ሞጎሮ ከሚባል ስፍራ ላይ አንዲት ጥቂት ዋሻ ስለነበረች በዚያች ዋሻ ላይ መቃኞ ሰርተው መንፈሳዊ አገልግሎት መስጠት ተጀመረ። ሆኖም ታቦተ ማርያም በዚያ ለመኖር ፈቃዷ ስላልነበረና የዚህ ቦታ መገለጥ ጊዜዎች ስለደረሰ ብዙም ሳትቀመጥ አሁን አዳዲ ማርያም ካለችበት በስተምዕራብ አቅጣጫ በግምት 7 ኪሎ ሜትር ርቀት ላይ አገምሳ ጂሳ ከሚባል ስፍራ ቤተ ክርስቲያን ለመስራት ከአካባቢው ምዕመናን ጋር መክረው ሲመለሱ ወደ አዳዲ ማርያም ቤተ ክርስቲያን ሊደርሱ ተቃረቡ። በዚህን ጊዜ አንዲት ሚዳቆ ተነሳ ትነሳለች። ያቺን ሚዳቆ የሚያባረሩ ወታደሮች ህንፃ ቤተ ክርስቲያኑን በጫካ ተሸፍኖ በደለል ተውጦ አገኙት። እነዚህ ወታደሮች ያዩትን የእግዚአብሔር ድንቅ ሥራ ለማ ለግራዝማች ወልደ ጊዮርጊስ ነገሯቸው። ግራዝማች ወልደ ጊዮርጊስ ከበቅሏቸው ወርደው ሲመለከቱ የቤተ ክርስቲያኒቱ አሰራር እጅግ አስደሳች በመሆኑ በሁኔታው ተገርመው እግዚአብሔርን አመሰገኑ። እኔ ሌላ ቤተ መቅደስ ለመስራት ሳስብ ታወተ ማርያም የራሷን ቤት አዘጋጀች በማለት ተደስተው አዋጅ እንዲነገር አዘዙ። በዙሪያው ያሉ ምዕመናን በትእዛዝ መሠረት ወጥተው በቤተ ክርስቲያኑ ዙሪያ የበቀለውን አጋም፣ እንዲሁም ቆንጥር መንጥረው በቤተ መቅደሱ ውስጥ ያለውን ደለል ጠርገው ታቦተ ማርያምን ከዋሻ ከምቦልቻ በማስመጣት ጥር 21684 ዓ.ም ቅዳሴ ቤቷን አከበሩ። አድቁ ንጉሥ ካነሳን አይቀር ስለጽንሰቱና ውልደቱ ትንሽን በላችሁ። አባቱ ዛን ስዩም እናቱ ኬር ወርና ይባላሉ። የተወለደውም በታኅሳስ 29 ቀን ሲሆን ይኸውም በጌታችን መድኃኒታችን በኢየሱስ ክርስቶስ የልደት ቀን ማለት ነው። ኬር ወርና ማለት ቤተክርስቲያን ማለት ነው። ንጉሱ ዛን ስዩም የቁንጅናዋ ውበት ስላግባባው በንጉስ ጭን ስር የቁንጅናዋ ውበት ስላግባባው በንጉሱ ጭን ስር አስቀመጣት። ከእለታት በአንድ ቀን በቤተ መንግስቱ ቀኝ ተኝታሳለ። ተኝታ ሳለ አንቺ ሴት ደስ ሲበልሽ በዚህች ሌሊት በባህፀን ሸት ተቀረጸው ህፃን ፈጣሪውን ለማገልገል የተመረጠ ነውና የሚል ህልም አየች። እንቅልፏም ባና ተነሳችና ነገሩ ህልም መሆኑን አውቃ ወደ ፈጣሪዋ ጸሎት አድርሳ ተኛች። በነገታው ጠዋት ወደ ቤተ ክርስቲያን ሄዳ ሌሊቱን በህልሞ ያየችውን እያስታወሰች አቤቱ ፈጣሪ ሆይ ይህ ነገር ከቶ ለእኔ ለኃጢአተኛዋ ባሪያህ የሚፈቀድ ሆኖ አይደለም። ነገር ግን የወላጆች ጠላት የሆነ ዲያብሎስ በልቤ ውስጥ ትዕቢትን ሊዘራ ያደረገው ይሆናል። ፈተናን ለመቋቋም አቅም የለኝ፣ ገረድህን ከዚህ ወጥመድ አድነኝ እያለች ስትጸልይ አንቺ ሴት አትፍሪ፣ ይህ ነገር የተፈቀደው ከእግዚአብሔር ነውና ይፈጸማል የሚል ድምፅ ሌሊት የሰማቸውን የመሰለ ተናገራት። ከዚህ በኋላ ነገሩ ነገሩን አመነችና ሰማይና ምድርን ለፈጠረ አምላክ የሚስታነው ነገር የለምና በማለት እያመሰገነች ወደ ቤቷ ተመለሰች። ጥቂት ቀኖችም እንዳለፉ ፅንሱ እየገፋ ሄደ። እጽፈት የተባለች ቴጌ መካን ስለነበረች በገረዷ መጽነስ ቀናት ታደረበትና በተንኮል አሸመቀችባት። ጠንካራ ስራ በመስራት ትደክም ዘንድ ከባድ ስራ ታዛጅ ጀመር። መጽነሷን ካወቀችበት ቀን ጀምሮ አዘውትራ ወደ ስራ እንድትሰማራ በማድረግ የመውለጃዋ ቀን ደርሶ ኖሮ እንጨት ለመስበር እንደሄደች ዱር ውስጥ ወለደችው። ቴሮርናም እቴጌይቱ እጽፍት በተንኮል እንደተነሳችባት ስለምታውቅ ሕፃኑን ይዛ ወደ ሰፈሩ አለመመለስ የሚያሰጋ እንደሆነ አሰበችና ሩሃ ከተባለ ቦታ ላይ በአንድ ዋሻ ውስጥ በልብሷ ጠቅልላ አስተኛችው። እንድትወው እንድትወለድ የፈቀደ ፈጣሪ ነው። ወደ ቤት ወስጄ አይኔ እያየ ከማስገድልህ ታላይ ከዚህ ብትሞት ይሻላል። የፈጠረ እግዚአብሔር ነውና ያድንህም ቢፈልግም፣ ወይም ሊገድልህ ሁሉም የሚቻለው ስለሆነ የፈቀደውን ያድርግልህ ወይም ያድርግብህ። እኔም ከአንተ ጋር እንዳልሆን በምግብ ማጣት ምክንያት ስቃይህን ከማየት መለየቴ ይሻላል ብላ ከዋሻው ውስጥ ትታ ወደ ቤቷ ተመለሰች። ወደ ቤተ መንግስቱም በተቃረበች ጊዜ ልብሷ በደም ተበላሽቶ በድካም ክሰክራ እየተወላገደች ብቅ ስትል፣ አረ የኛዋ ወይዘሮ ዛሬስ እንደው እንዴት ውለሽ ነው? ከቶ ምን አገኘች እና ገደልሽ? ልብስሽም በደም ተለውሷል፣ እያለች ልጁ የሞተበት መስሏት ቴጌቱ እጽፈት በማፌዝ አነጋገር ትሳለቅባት ነበር። ኬሮርናም ተዳክማ ስለነበር ወደቀች። ይህንን የሰማ የንጉሱ በላቲና እየሮጠ ሄዶ የሆነውን ሁሉ ለንጉሱ ነገረው። ንጉሱም ወዲያው ለድካሟ ማስታገሻ የሚረዳትን ነገር ሁሉ እንዲያደርጉላት አዘዘና ወደ ማስተዋል ስትመለስ አስጠርቶ ስለ ልጁ ሁኔታ ጠየቃት። እርሷም የተፈጸመውን ሁሉ ገለጸችለት። ንጉሱ ማዛዡንና የቤት አሽከሮቹን ጠርቶ ትታወደ በቶሎ ይዟት እንዲሄዱና በሕይወትም ቢገኝ መልካም በሕይወትም ባይገኝ ሬሳውን በፍጥነት እንድታመጡልኝ ብሎ ላካቸው። እነሱም እንደታዘዙ ሁሉ እየተፈጠኑ ሲገሰገሱ ሕፃኑ ወደቀበት ደረሱ። በዚህ ጊዜ ንቦች ከላይ ላይ ሰፍረው አግኝተውት ረግ ላል ይበላል አሉት። በአገኛ ቋንቋ ላል ማለት ማር ማር ማለት ሲሆን ላል ስለሆነ ማር ይበላል አሉት። በዚህም ጋር ተያይዞ በተለምዶ ላልይበላ የሚለው ላሊበላ ወደሚለው ተቀየረ። ምንም እንኳን ፈላጊዎች ባገኙት ጊዜ ንብ ሰፍሮበት በመገኘቱ ሊመግቡት ይሆናል በማለት ላል ይበላል ቢሉትም በኋላ ጊዜ ንጉሡ ስለሚሆንና ሕዝቡ እንደ ንቦች ስለሚከቡት ንቦች በትንቢት መናገራቸው ነው ተብሎ ይተረክለታል። ሰራዊቱም ህፃኑን በህይወት በማግኘታቸው ተላኪዎቹ በሐዘንና በትጋዜ የመጡበትን መንገድ በደስታና በልዕልታ ተመልሰው እነርሱ ወደ ንጉሱ ቤተ መንግስት ገብተው የተሽቀዳደሙ የምስራቹን ስለተናገሩ በቤተ መንግስቱ ጥላና ደስታ ሆነ። ንጉሱም ህፃኑ እናት ላይ የደረሰው መከራና ችግር በቴጌቹ ቅናት መሆኑን ስላወቀ ነገሩ ከተገለጸ ብሎ ቦታ ተለይቶላት ልጇን እንድታሳድግ ተደረገ። ህፃኑም ከዱር በወደቀ ጊዜ ንቦች ሰፍረውበት በመገኘቱ ስለ ታሪኩ መፈጸም ምስክር ይሆን ዘንድ ብዛት ይሆን ዘንድ ላሊበላ መባል መጣሪያ ስም ሆኖ ኖረ። የቅዱስ ላሊበላ እናት የሆነች ኬሮርናም በቤተ መንግስቱ ልጇን የምታሳድግበት ልዩ ስፍራ ተሰጥቷት ለተቀመጣች ላሊበላ ህፃን ሳለ ንጉስ ዛን ስዩም ሞተ። በእርሱ ፋንታ ሃርቤ የተባለ ልጁ ነገሰና። በአባቱ ትእዛዝ መሠረት ለወንድሙ የተፈቀደውን ሳያጓድል አሳደገው። ላሊበላም ጎልማሳ ሲሆን መንፈሱ ሁሉ ወደ ትምህርት አመራ። አምሮም ወደ መንፈሳዊነት ስላደላ በሀገራችን ውስጥ ያሉትን መንፈሳውያን ትምህርቶች ጠንቅቆ ተማረ። ውሎውም ሁሉ ከመምህራና ከሊቃውንት ጋር ነበር። በአቅሙም ልክ ነዳያኖችን፣ ችግረኞችን መርዳት የዘወትር ተግባሩ ሆነ። ከተማሪ ቤት ውስጥ ሰሌንን እየሰራ በመሸጥ የሚያገኘውን ገንዘብ ሁሉ ከታናናሽ ወንድሞቹ ጋር እየተካፈለ ለዕለት ምግቡ እያደረገ በጊዝ ይኖር ነበር። በዚህ ጊዜ የሀርቤ እናቱ ልጅ የምትሆን እህቱ በጊዜው ከነበሩ ትንቢት ተናጋሪዎች የወንድሟን የገብረ ማርያምን መንግሥት የሚወርሰው ላሊበላ ነው ማለትን ሰምቻለሁ በማለት ለእናቷ ልጅ አድልታ በቂም ተነሳችበት። ከወንድሟም ጋር የሚጣላበትን ዘዴ እየፈለገች ትነግረው ጀመር። ላሊበላ ግን ይህንን ሁሉ ነገር አላወቀም ነበርና በንጽህና ልቦና በቤተ መንግስቱ እንደተቀመጠ ኮሶ ታይቶት እንድትታ ኮሶ እንድታጠጣው ቂመኛ እህቱን ጠየቃት። እርሱንም ልታጠምድበት የምትችልበትን መንገድ ስታስብና ስትፈልግ ስለነበር ይህንን የመሰለ አጋጣሚ ነገር በማግኘቱ ሐሳቡን በደስታ ተቀበለችው። ኮሶንም አሰናዳችና መርዝ ቀላቅላ አቀረበችለት። መርዙም የእባብ ጭንቅላት ነበር። ከእርሱም ጋር የሚኖር ዘወትር የማይለየው አንድ ዲያቆን ነበረ። ዲያቆኑም ላሊበላ ከሚቀርብለት ምግብና መጠጥ ቀድመት ሆኖ የሚቀምስለት እርሱ ነበረ። ኮሶው ተሰናድቶ እንደቀረበለት ዲያቆኑ ቀምሶ ለላሊበላ ለመስጠት ቀረበ። ቀረብ ሲል በሰውነቱ ውስጥ የተሰራጨው መርስ እንደ ገደለውና ኮሶ የያዘውን ጽዋ ቁጭ አድርጎ ወደ ላይ እያለው ወደቀ። የሕይወት እስትንፋሱም ከመቅጽበት አይን ተለየች። ላሊበላም በዚህ ሁኔታ ተደም ተደሞ የተቀመጠ ሳለ የዲያቆኑን ምላሽ እንደውሽ ዲያቆኑን ምላሽ አንዱ ውሻ በመላሱ ወዲያውኑ ሞተ። ከዚህ በኋላ ላሊበላ መንፈሱ ታወከ፣ ከባድ ብጻብ እ አደረበት እንዲህም ሲል ተናገረ። እናንተም ንጹሐን ለእኔ በታዘዘ ቅስፈት ያለ ጥፋታችሁ ይህንን ጽዋ ተካፈላችሁ፣ እኔም የእናንተን መንገድ እከተላለሁ እንጂ ወደ ኋላ ቀርቼ ነፍሰ ገዳይ አልሆን ብሎ ጽዋውን አንስቶ ጠጣውና ከዚያ ወደቀ። በድንገትም ይህንን የመሰለ አጋጣሚ በመሆኑ ቤተሰቡ ሁሉ ተደናገጠ። ሕዝቡም ዘንድ መጠራጠር እንዳይፈጠር ወዲያውኑ ለመቅበር ስላልተፈቀደ በኮሶምጭ ምክንያት በጠና ታሟል እየተባለ አወሩበት። በሐዘኑም ምክንያት ዘመዱ ሁሉ ተሰብስቦ ሲላቀስ አስከሬኑ የመንቀሳቀስ ሁኔታ አሳየ። ጥቂት በጥቂት እያለ እስትንፋሱ እየጠነከረ በመሄዱ ሲላቀስ የነበረው ሕዝብ በደስታና በእልልታ ይህንን ታምር ለማየት ቀርቦ የሆነውን ሁሉ ሲጠይቁት አንዳችም ሳይመለስላቸው ወደ ሜዳ ወጥቶ ሄደ። ከዚህም በኋላ የወንድሙ ቅናት በግልጽ ሆኖ በየቀኑና በየሰዓቱ ያሰቃየውና ዕለት ዕለት የሚገርፈው ጀመር። ላሊበላ የወደቀበትን ከባድ ፈተና ታግሶ ለመፈጸም ምኞቱ ቢሆንም እንኳን ወንድሙ በእርሱ ላይ የሚያደርገውን የጭካኔ ስራ የሚያስከትልበት ፍርድ ስለከበደው ከንጉሡ ከገብረ ማርያም ፊት መጥፋትን መረጠና ወደ ጎጃም ሄደ። በዚያም ያሉ ህዝቦች ስላልተቀበሉት ወደ ግብፅ ተሰደደ። ከግብፅ ሕዝቦች ስላልተቀበሉት ወደ ግብፅ ከግብፅም ወደ ኢየሩሳሌም ሄደ። በጊዜ ብዛት ገብረ ማርያም በወንድሙ ላይ የሰራው በደል እየታወሰው ይሄድ ጀመር። በዚህ ስራው ላይ ላሊበላ ጠፍቶ የደረሰበትን ስላላወቀው ጸጸት አደረበት። ከእግዚአብሔርም ይቅርታ ለመገኘት ሲል ከአልጋ ወርዶ መንፈሱን በማስጨነቅ ሳ ገባ። እግዚአብሔርም ለምረቱ ምልክት ይሆን ዘንድ የጠፋ ወንድሙን እንዲፈልግና ከእርሱም ይቅርታን እንዲለምን ላሊበላ በሕይወቱ በዓለም ላይ እንዳለ ከእርሱም በኋላ መንግሥቱ ለላሊበላ እንጂ ለእርሱ እንዳይሆን የሚነግረው ነቢይ ላከለት። ገብረ ማርያምም ይሄንን በሰማ ጊዜ ከወደቀበት ተነስቶ ላሊበላን ለመፈለግ ተጓዘ። በዚህን ጊዜም ላሊበላ ከግብፅ ወደ ሀገሩ እንዲመለስ መንግሥት ለእርሱ እንደተሰጠው ወንድሙ አርቤም እርሱን ለመፈለግ እንደተቅበዘበዘ በሕልሙ ስለተነገረው ላሊበላ ይህንን ላደረገለት አምላክ ምስጋና ደረሰ። በነጋውም ወደ ሀገሩ ለመመለጽ መንገድ ጀመረ። ወደ ሀገሩ ለመግባት በተቃረበ ጊዜ ወንድሙ አገኘው። ንጉሱ ገብረ ማርያም ላሊበላን ባየው ጊዜ ከጫማው ላይ ወደቀና ወንድም የሆይ የማረኝ በደሌ እጅግ ነውና እያለ አለቀሰ። ላሊበላም አንተን በእኔ ላይ ያደረግከው ጭካኔ አልጎዳኝም፣ ጉዳቱ ለራስህ ነው እንጂ። ስለሆነም ፈጣሪን ለምነው እርሱ ይቅር ይበልህ፣ በእኔ በኩል ይቅር ብያለሁ አለው። ከዚህ በኋላ ሁለቱም ተያይዘው ወደ ሀገራቸው ገቡ። አንድ ዓመት ያህልም አብሮ ቆይተው ወንድሙ አርቢያ ያረፈና ራሱ አሰርቶ ከነበረው ቤተክርስቲያን ተቀበረ። ወዲያውኑ ላሊበላ የኢትዮጵያ ንጉሠ ነገስት ሆኖ መንገሱን አወጀና መስቀለ ክብራ የተባለችውን ከላስታ ባላባቶች የተወለደችውን አግብቶ ክብረ መስቀል መባልን ስመ መንግስቱ አድርጎ በ1157 ዓ ም ስርዓተ ንጉሱን ፈጸመ። የደብረ ምህረት አዳዲ ማርያም ዓመታዊ ክብረ በዓላት መስከረም 21 ብዙሃን ማርያም፣ ዳር 21 ጽዮን ማርያም፣ ታህሳስ 29 የልደት በዓል የቅዱስ ላሊበላና የገብረ መንፈስ ቅዱስ በዓል ጥር 21 አስትሪዮ ብፁዓን ሊቃነ ጳጳሳት በሚገኙበት በእነዚህ አራት የንግስ በዓላት ከአራቱም አቅጣጫ በሚሰበሰበው ብዙ ምዕመናንና ምዕመናት በታላቅ መንፈሳዊ ድምቀት እመቤታችን ቅድስት ድንግል ማርያም ትከብራለች። ውድ የኪዩ ውድ የኪሩቲው ተከታታዮች እግዚአብሔር በወደደና በፈቀደ መጠን ስለ ታላቂቷ አዳዲ ማርያም ገዳም ይህንን አቀርብንላችሁ። አሁን ደግሞ እናታችንም እመቤታችን ቅድስት ድንግል ማርያም በተአምረ ማርያም ከተመዘገቡላት ድንቅ ተአምራቶች ሁሉ አንዱን ወደ እናንተ እናደርሳለን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ሦስት ብል በባሕሪ በህልና አንድ አምላክ ብዬ አምኜ ልመኗ ክብሯ ለዘላለሙ በእኛ ይደርብንና የእመቤታችን ተአምር ለመጻፍ በእግዚአብሔር አጋዥነት እንጀምራለን። ስሙ ደቅሲዎስ የሚባል ኤጲስቆጶስ ጥልጥልያስ በምትባል አገር በተሰራች ቤተ ክርስቲያን እንደነበረ ተነግሯል። ይኸውም የተባረከ ሰው ነበረ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ትምህርት እመቤታችንን ፍጹም ልቦናዊ የሚሆን በተቻለው ሁሉ የሚያመሰግናት ነበር። ከፍቅሩም ጽናት የተነሳ አስቦ ተአምሯን የሚናገር መጽሐፍን ሰበሰበ። የምእመናንን ክብር የምትሆን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ተገለጸችለት። መጽሐፍን በእጇ ይዛ ወዳጄ ደቅስዮስ ሆይ በአንተ ደሳለኝ፣ ይህንን መጽሐፍ ስለምትጽፍልኝም አመሰገንሁ። ከዚህም በኋላ ከሱ ተሰወረች። ደቅሲዮስም በራእይ ይህንን ነገር ባየ ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከመውደዱ የተነሳ ፈጽሞ ደስ አለው። እሷንም ስለወደደ ፍቅሯ እንደ እሳት አቃጠለው። ምንም እንደሚያደርግም የሚሠራውንም ያስብ ጀመር የእሷን ክብር እያበዛ ይጨምር ዘንድ። በዚያን ጊዜ ጾም ስለነበረ ሰዎች አስቀድሞ ያከብሩት ዘንድ ያልተቻላቸውን ገብርኤል ባበሰራት ቀን በበዓሉ አከበረ። የከበር የሚሆን የልደትንም በዓል ከማክበር አስቀድሞ እሱ ስምንት ቀን አደረገ። የሆም ታሳሰባት 7 22 ቀን ነው። ኤጲስቆጶስነት በተሾመበት ዘመን እስከዚህ ቀን ድረስ ተሰራ። ሰዎችም ባከበሩት ጊዜ ፈጽሞ ደስ አላቸው። ደግነትን፣ ምሕረትን፣ ቸርነትን የምትወድ አምላክን እየወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በእጇ የከበረ ልብስ ይዛ ተገለጸችለት። በእውነት አገልጋሏ ወዳጇ ደቅ ሲወስ ወይ በእውነት አገልጋይ ወዳጄ ደቅስዮስ ሆይ፣ እኔ አመስገንሁ በአንተም ደስ አለኝ ሥራህንም ወደድሁ አለችው። በእኔ ደስ እንዳለ ያበሰረኝ ገብርኤልም የሚባል መልአክ ባበሰረበት ቀን በበዓሌን አከብረሃልና ስለ እኔም ሰውን ሁሉ ደስ አሰኝተሃል። እኔም ዋጋህን ልሰጥም እወዳለሁ። አንተ በዚህ ዓለም በሰው ሁሉ ፊት እንዳከበርከኝ አከብርህ ዘንድ እወዳለሁ እሷን ዋንት ለብስ ዘንድ ይህችን ልብስ እንሆ አመጣሁልን በላዩም ትቀመጥባት ዘንድ ይህን ወንበር አመጣሁልን። ከሰው ወገን አንድስ እንኳን ይህችን ልብስ ሊለብሳት በዚች ወንበር ላይ ሊቀመጥ የሚቻለው የለም። ይህንን የነገርሁን ነገርን ያፈረሰ ቢኖር እኔ ተበቀየ እሱን አጥፋዋለሁ። ይህን ተናግራ ከእሱ ተሰወረች። በዚህ ዓለም አኗኗሩም በዚህ ዓለም አነዋወሩ በተጨረሰ ጊዜ ከዚህ ዓለም በሞት ተለይቶ ልዑል እግዚአብሔር በችርነት ወደ ሚሰውረው ሄደ። ያችን ልብስ በፍጹም ክብር በንጽህ ስፍራ በቤተ ክርስቲያን ቃቤት አኖሯት። ከእሱም በኋላ ሌላ ኤጲስቆጶስ በተሾመ ጊዜ ያችን ልብስ ሊለብሳትና በኤጲስቆጶሱ በዚህ በደቅ ሲወሶን ወንበር ሊቀመጥ ወደደ። በቤተ ክርስቲያን የተሾሙ ቀሳውስትና መምህራንም የዚችን ልብስ ክብር ተነግሮ ይህን ሥራ እንዳትሠራ በእግዚአብሔር እማጸናሃለሁ አሉት። እኔም እንደሱ ሰው ነኝ እንደሱ ኤጲስቆጶስ አይደለሁምን? እኔ ያችን ልብስ ለብል ለብስ በሱ ወንበርም ላይ ልቀመጥ እወዳለሁ አላቸው። እነሱ ግን ሊከለክሉት አልቻላ አልተቻላቸውም ያችንም ልብስ በለበሰ በወንበሩም ላይ በተቀመጠ ጊዜ በዚህ በዚያን ወንበር ላይ በቤተ ክርስቲያን ውስጥ ባሉ ሰዎች ሁሉ ፊት ፈጥሞ ወደቀ። ፈጽሞም በክፉ አሟሟት ሞተ። በቤተ ክርስቲያን ውስጥ ያሉት ሁሉ ከዚች ከተደረገችው ታምር ተንሳ ደነቁ፣ ምስኩን ልዑል እግዚአብሔርንም አመሰገኑ። አምላክን እየወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን አመሰገኗት። ስላደረገችውም ታምር ፈሯት። በፍጹም ማገልገልም አገለገሏት። ማህበሯንም አበዙ። ልመንዋ፣ ክብሯ፣ የልጇም የወዳጇም ቸርነት ለዘላለሙ ከሁላችን ጋር ጸንቶ ይኑር አሜን።